ሰላም፣ ሐዳፌ የነፍስ ዌዲንግ ፕላነሮች ነን። ዛሬ ደግሞ በሳር ቤት እንገኛለን። ልዩን የሰርግ ፕሮግራም በዛሬው ዕለት ያዘጋጀን ሲሆን ከእኛ ጋር የሰርግ ፕሮግራም እንዴት እንደምናሳልፍ እንድትመለከቱ እንጋብዛቸዋለን። እንግዲህ እንደምትመለከቱት ሰፊውን አዳራሽ ሲሆን ከአራት መቶ ሰው በላይ መያዝ የሚችል ነው። የምግብ ቢፌዎቹ እንደምትመለከቱት ከ25 እስከ 30 አይነት ምግብ የሚይዙ ናቸው። ዲኮር ደግሞ ቀለል ያለ ዲኮር ከፈለግን ቀለል ካለ ዲኮር ጀምሮ በአበባ የሚሰሩ እና ሰፋ ያሉ ሸንድለር ወይም ደግሞ ትላልቅ ላይቶችን የሚጨምሩ ዲኮሮች የሚሰሩበት አዳራሽ ነው። የዛሬ ሙሽራችን ደግሞ ይህንን ዲኮር ስለመረጣ ቀለል ያለ ዲኮር አዘጋጅተናል ማለት ነው። ወደ ውስጥ ገብተን እንመልከት። ሰርጋችሁን ለማድረግ ካሰባችሁ ልዩ የሆኑ የማህበር ዘማሪያንን፣ የግል ዘማሪያን፣ መምህራንን፣ መርሃ ግብር መሪ፣ የሞንታጎ የመኪና ኪራይና የሙሉ የሰርግ አገልግሎቶችን የምናቀርብና ነበር ሐዳፌ ነፍስ ምርጫችሁ ያድርጉ። ልዩ በሆነ መልኩ ሰርጋችሁን አዘጋጅናት ሐዳፌ ነፍስ። በመቶ 60 ሺህ ብር ልዩ በሆነ መልኩ ሰርጋችሁን ማዘጋጀት እንደምትችሉ ታውቃላችሁ። ሐዳፌ ነፍሶች ነን። የአዳራሽ ኪራይ ጀምሮ የምግብና የመጠጥ ከ25 እስከ 30 አይነት ልዩ የሆኑ ምግቦች፣ የሙሽራ ኬክ እንዲሁም ናን አልኮሊክ የሆነ ሻምፓኝ አንድ ላይ ይካተትበታል። ልዩ በሆነ መልኩ ሰርጋችሁን ሳትጨነቁ እናዘጋጅላችሁ ዘንድ ሐዳፌ ነፍስን ምርጫችሁ ያለ። አመሰግናለሁ። በነገራችን ላይ ይህ የሲልቨር ፓኬጅ ሲሆን የጎልድ እና የፕላቲኒየም ፓኬጅ ደግሞ ዋጋቸው ይለያያል። ደግሞ ልዩ የሆነ መልኩ እናስተናግዳቸዋለን። መልካም ነው። እስኪ እርስ በርስ ተያየኝ፣ ዞር ዞር፣ እንደዚህ ብዙ ብዙ ፊት ለፊት ተያየኝ። እሺ፣ አሁን እንግዲህ ምን እንደምትይ መጽሐፍ ቅዱስ ምን እንደሚልሽ ስነግርሽ የምልሽን እሱን እሱን እያየሽ ትናገሪያለሽ። ጌታዬ ንጉሴ ልታዘዝልህ ላከብርህ ልገዛልህ ፍጹም ልቤ ልወድህ ከስራ ደግሞ ስትመጣ ቆይ እስኪ ዝም በል ወደ ቤት ስትመጣ ጫማህን አውልቄ እግርህን አጥቤ ራትህን አብልቼ ልባም ሴት ሆኜ ላገለግልህ ቃል እገባለሁ። ሙሌ ፊቱ ፍምን የሆነ አይመታም። ይህን ሰውዬ እንዴት ነው ያገኘሁት? ሌላ የምጨምርልህ ነገር አንተ አለብህ። እመቤቴ በላ እናቴ መደምደሚያዬ መደምደሚያዬ፣ ማረፊያዬ ማረፊያዬ፣ መጽናኛዬ መጽናኛዬ፣ አንቺን በመላ ህይወቴ አንቺን በመላ ህይወቴ በፍጹም ልብ ልታዘዝሽ በፍጹም ልብ ልታዘዝሽ። እያያህት እንጃ ትፈርቀናለች። በፍጹም ፍቅር ላፈቅርሽ በፍጹም ፍቅር ላፈቅርሽ። ቃልሽን ሙሉ ላዳምጥና ልታዘዝሽ። ሁሉንም አይደለም? እሺ። ትመረምራለህ በእግዚአብሔር ፊት ቃል እገባለሁ። እንግዲህ እነዚህ ሙሽሮች ይህንን ቃል የተናገሩት ዳግም ከጻፈው ዲያሪ ውስጥ አይደለም። እሺ፣ አብርሃም ሳራን ማን ነበር የምትለው? ጌታዬ። አይደለም ሀኒት ትለዋለች ቤቢ ምናምን እየተባለ ልባችን እሾ ከሚሆን ጌታዬ ብሎ ይች ቃል ልዩ ናት። ጌታዬ ስትል ትታዘዛለች። አያችሁ፣ በትህትና ውስጥ ልዩ የሆነ ፍቅር ይጸናል። ዛሬ የምንገኘው በጀሞ ሆፕ አዳራሽ ነው። ልዩ የሆነ የሰርግ ፕሮግራምን ከኛ ጋር እንድታሳልፉ እንጋብዛችኋለን። የዲኮር ስርዓቱን እና የሁሉም የቤተክርስቲያን ስርዓቱን እንድትከታተሉ እንጋብዛለን። አዳፌ ነፍሶች ነን፣ ተከተሉ ሰርጋችሁን ልክ በእንደዚህ አይነት መልኩ ውብ ሆኖ እንዲዘጋጅላችሁ ከፈለጋችሁ ከመምህራን ጀምሮ መንፈሳዊ የማህበር ዘማሪያን፣ የግል ዘማሪያንን፣ የመኪና ኪራይ፣ የምግብና የመጠጥ ይህን የመሰለ ደግሞ ልዩ የሆነ የአዳራሽ ዲኮርን ከፈለጋችሁ ሐዳፌ ነፍስን ምርጫቸው አድሩ ነው። እናመሰግናለን። ደግሞ ከተመለከታቸቸው ቅድም ይህንን መነባነብ ራሱ ሲያቀርቡ ወኔያቸው አይደለም ለሰርጋቸው ራሱ እንደዚህ የሚናገሩ አይመስለኝም በልዩ ወኔና ጥንካሬ ሆነው ሙሽራውና ሙሽሪትን በቃላቸው ለዛውም፣ ሸምድደው ወረቀት ይዘው አላያቸውም፣ ማለት